ምን እንዳየው ታውቃላችሁ? ዛሬ ድሮ ያየሁት ነው፣ ግን ዛሬ ላይ ኪኖ እንትን አለኝና ሴት ልጅ መጀመሪያ ትሪት እንዴት እንደምታረጋ ታሳያለች። አንተን ትሪት በማድረግ ማለት ነው። እንዴት አድርገህ ትሪት እንደምታረገኝ ትሬኒንግ ትሰጣለች። ኖ ኦን ደ ጃብ ትሬኒንግ ትሰጣለች። ቴንክ ዩ ኦን ደ ጃብ ትሬኒንግ ትሰጣለች። ዘይን ዜን ትሬኒንጉ ካልገባ ስራ ካልገባ፣ ስለዚህ ስትባረር ደግሞ እንዴት ትሪት እንዳረካት ታሳያለች። እና ሞስት ጋይስ መጀመሪያ እንዴት ትሪት መደረግ እንደምንፈልግ እናሳያችሁና ይሄ ካይንድ ነሳችንን ዲስርስፔክት ስታረጉ እናንተ በመዘናችሁ ብን ስንመዝናችሁ እትናድዱ። ሻንቅላ ጥቁር ሻንቅላ ፓወር እናቱ ሻንቅላ ስኪንግ። እኔ እንደውም ብችል ሻንቅላ ምናምን ብሆን ነው ደስ የሚለኝ። ያ ገበያማ ደራለኝ። ምን ችግር አለ ም ግን መቀመጫ እየሸጥን አይደለም። እንዴት ናችሁ? ደህና ናችሁ ወይ አገርማችሁ? እኔ ጉቺ እንደምወዳት ታውቃላችሁ መቼም። ጉቺን እወዳታለሁ። ግን ትናንትና ለአማራ ነው ወይስ ለአማራ ፋኖ ነው እርዳታ ረዳው ብላ ያሳየችው ያሁላ ስክሪንሻት፣ ለአማራ ፋኖ ነው ወይስ ለአማራ ሰዎች? ይሄ ነው የማወራውን ነገር የሚወስኖ እሱ ነው። እስኪ ጻፉልኝ። ፋኖን ፋኖ ረዳውን ያለችው ወይስ አማራ ግለሰቦችን ረዳውን ያለችው? አማራ ግለሰቦችን ከረዳች ክሎስ ፎ በጣም ነው የማከብራት አማራ ግለሰቦችን አማራ እናትን እንዲረዳ አማራ እጻ ልጅን አማራ ሽማግሌን አማራ አርሶ አደር ረዳው፣ ሪስፔክት አደርጋለሁ። እኔ ራሱ ብችል ታሳየኝ አውል ህልብ ማንን ነው ረዳ ያለችው ግን እህቴ፣ ግለሰብን ነው፣ ለተፈናቀሉ ነው። ኦኬ ሰፖርት እናደርጋለን ለተፈናቀሉ ከሆነ ጉችዬ፣ እኔ ራሱ በእውነት ለሚ ነው። ታንጀብል ነገር ካለ እኔም እረዳለሁ። አይላቭ አማራ አማሮችን በጣም ነው መወዳቸው። አማሮችን በጣም ነው ወዱ። አማራ ተረዳ። አማራ ፋሚሊን ረዳው። አማራ እናትን፣ አባትን፣ ህፃንን ረዳው። ሪስፔክት ልናረግ ይገባል። ኦኬ ሪስፔክት ልናረግ ይገባል። በጥልቀት የቤታዩ እንቁራሪቶች የሚጽፉት እንቁራሪት ጻፍ ውስጥ የቤታዩ ልጆች ጻፍ ውስጥ እዛ እኔ ልናደድላቸው እንደ እናንተ ግን እንደቤት ታዩ ነው እኔን እንትምትሉኝ አይደል? ሪስፔክት አታረጉም፣ ሰው ግን በጌታ ስም እንደቤት ታዩ ነው መታዩኝ። ሆነች በጣም ነው እናት መታናደዱኝ። እንደወጣሽ ቅሪ እማ፣ ማርያም አወጣታ አታስቀረኝም። እናቴ ፕሮፋይል ያረግሻት እናቴ ሎኒ፣ ተሳዳቢ ሴት ያሳደገቻችሁ ሰዎች ፕሮፋይል ማርያምን አርጋችሁ አትምጡ ለመሳደብ። እናቴን አታድርጉ። እናቴማ ከሴቶች ሁሉ የተለየች ምርጥ ሴት እስቦቹ ታዲያ አምላኬ፣ እናት በእውነት እመቤቴ ማርያም። ጌ እኔ ደግሞ ምጥ ሲዘኝ ነው ጠሯት። እኔ እኮ ጴንጤ ነኝ ታውቃላችሁ። ምጥ ልሞት ስል እመቤቴ ቤቴ ድረሻል እኮ ጠሯት። አልሰማችኝ አልሰማችኝ አላውቅም፣ ግን ልጅ ወጥቷል ነው። በመኖር ውስጥ ነው ሁሉ ነገር የሚሆነው ወይንም የሚሰራው በመኖር ውስጥ ነው ልጅሽ የምታሳድጊው አዲሱን ባልሽንም በደንብ የምትይዙ በመኖር ውስጥ ነው። ስለዚህ አንቺ መኖር አለብሽ። አይምሮሽ ከተጎዳ ሁሉ ነገር ይቀራል፣ ሁሉ ነገር ይቀራል። ስለዚህ አይ ኖ ላይክ ኖ ዋት ካይንድ ኦፍ ፔን ኢሞሽናል ነገሮች ምናምን በምን ውስጥ እንደምታልፊ አላውቅም። ዝናብ እየዘነበ ነው፣ እኔ ራሱ ነ ኤክሴን እያሰብኩ ነው። እኔ ራሱ ከፍቶኛል፣ ዝናብ ሲዘንብ ይከፋን የለ ግን በመኖር ውስጥ ነው እና አእምሮ ጤናሽን ጠብቂ፣ ኢሞሽናል ጤናሽን ጠብቂ። ሰላም ወዳልች የሚያመጡ ሰዎችን ኪፕ አድርጊ። እንደ አንድ እህት የምመክርሽ ይሄን ነው። እኔ ሪስፔክት አደርጋታለሁ ጉቺ። አሁን እንደዚህ ደግሞ ስልፈራቻት ምናምን ልትሉኝ ትችላላችሁ። የሚያከብራችሁን ሰው ፍሩ። አሁን ጉቺ ስለምታከብረኝ እፈራታለሁ። ሆነስሊ እፈራታለሁ። ቢኮዝ ያ ታከብረኛለች፣ እኔ ማከብራታለሁ ግን ያ በመኖር ውስጥ ነው። ስለዚህ መጠጥም እንዲህም ነገር ውስጥ ካለሽ አይምሮሽም ባዘር የሚያረግ ነገር እኛም በብዙ ነገር ነው የማልፈው፣ የኔ ቆንጆ ብታይ ግን ምንድን ነው ለእኔ ኬር የሚያደርጉ የሚወዱኝን ሰዎች ኪፕ አረጋሉ ከኔ ጋር። ስለዚህ ኔጌቲቪቲ የሚያመጡብሽን ሰዎች አረጊ። መልካም ነገር መልካም ዘር መልካም ዘር አንቺ ላይ የሚዘሩ ሰዎችን ኪፕ አድርጊ። ትላልቅ ሰዎችን የተከበሩ ሰዎችን አንቺ ጋር አድርጊ። ይቀጥል ይሄ ነው ማልቀስ ምናምን። እኔም ባለቅስ ቢሆንልኝ ደስ ይለኛል። ግን አሁን እኔ አሁን ቲክቶክ ላይቭ ላይ ባለቅስ ደስ ብሎት የሚያዩኝ ጠላቶች አሉኝና ብሞት አላልቅስ። እናቴ ብትሞት ቲክቶክ ላይቭ ላይ አላልቅስ። እናቴ ወዝነሽ ወልጀራ ብትሞት ቲክቶክ ላይቭ ላይ አላልቅስ። ትክክለኛ ካሜራ ለኦ ፊልተር አላረኩልም። እሺ ኪፍትል ሰጠኝ ነው ኪፍትል ሰጠኝ ነው ፊልተር ቀይርልኝ ብሎ ነው። ይቅርታ ቆርተ ላክለት እችን ፊልተር ሳረ ኮንፊደንስ ከፍ ስለሚል ከሰደብኳቸው ይቅርታ ኖ ማለት ነው። ስላለቀሰች ምንድን ነው የምላት? እኔ ላዝንላት ነው የሚገባው እህቴ እኮ ናት። ሲስተር ጉችም ወንድ እቅፍ ውስጥ ሆና ነው መጠጣት ያለባት። አሁን ቤተሰብን ሲሰማ መቅዲ ፈነዳች ምናምን ልትሉ ትችላላችሁ፣ ቻሉት። ግን ሴት ልጅ መጠጥ መጠጥ መጠጣት ያለባት በሚ- በምትወደው አይደለም በሚወዳት ወንድ እቅፍ ውስጥ ሆና ሴት ሊስጠጣ ሹል ቢ ፕሮቴክትድ ገብቶቻል እንደዚህ ኦንላይን ወጣ አታለቅስም ደረት ላይ ነው ተኝተሽ የምታለቅሽ እሱን ነገር ሞክሮ ተጠጥቺ ሞክሮ ስላልሆነ ይቃሽ በሚወደሽ ወንድ እቅፍ ውስጥ ሆነሽ መጠጥ ጠጪ እንጂ ቲክቶክ ላይቭ ላይ ሆነሽ እንዳገለብጭ እሱ ኢሞሽን ምናምን እሺ ነው የሚያመጣው በእምት በሚወድሽ ወንድ እቅፍ ውስጥ ግን ሆነሽ ስትጠጪ ፕሮቴክት ያረግሻል ደረት ላይ ተኝተሽ ነው የምታለቅሽው እምባው ራስ እምባ ሽር እምባው ራሱ ደረት ላይ ኦ ማይ ጋድ ወይ ዝናብ ደግሞ እየዘነበ ነው ቶ ሮማንቲክ የቤታን ስታይል ቤታ ምንድነው ስታይሏ ሰው ማዋረድ ሰው ማዋረድ ሰው ማዋረድ። ስለዚህ ቲክቶክ ላይቭ ላይ ወጣችሁ ፕሮብሌማችሁን፣ ችግራችሁን ያሰባችሁ አጠጡ እህቶች። ጥሩ ምክር ነው። የሚወድሽ ወንድ ፈልጊ። እንደው መቶ ሚሊዮን አንድ አንቺ የሚወድ አይጠፋም። አንድ አንቺ የሚወድ አይጠፋም። ከዚህ ሁላ ህዝብ መሀል የምሬ ነው የሚፈልገኝ የለም ምናምን እንዳታስቡ። አት ኤኒ ኤጅ ሞመንት የሚፈልግሽ ወንዳለ ያላንቺ ሴት ማይታይ ምናምን አለና እንደዛ ነው። እና ወይራውስ ካርቶን መግፋት ምን ችግር አለው? አንን ምናምን፣ እውነት ነው። ገላን መሸጥ ነው ውርደት ነት እንጂ ወራስ ምን ስራ እኮ ይናቅ። ግን ይህንን ነው የምልሽ፣ የሚወድሽ ወንድ እቅፍ ውስጥ ሆነሽ ጠጪ እህቴ፣ እህቴ ትርፋለሁ ያትርፋል እንጂ ኦንላይን ወተሽ ችግርሽን እያሰብ ስለ ችግርሽ እንትን እያልሽ ሰዎች እየሰደቡሽ መጠጥ ከጠጣሽ እብደት ነው፣ ውርደት ነው። የዘላለም ሪከርት ተደርጎ ልጆችሽ ያዩታል፣ የልጅ ልጆችሽ ያዩታል፣ ቤተሰብሽ፣ ወንድምሽ፣ እህትሽ ያዩታል። አስባችሁታል። ስለዚህ ይሄ ጥሩ አይደለም። የሚወድሽ ወንድም እቅፍ ውስጥ ግን ሆነሽ ጠጭ፣ ጠላም ቢሆን ጠጭ፣ ገልብጭ። ይሄ የጥዋት ምክሬ ነው።